ገብሱን በዚህ መልኩ አፈሩን ለቅሜ ጨርሻለሁኝ። አሰላሙ አሌይኩም ወረሐመቱላሁ በረካቱ ሀባይብ ገልቢ እንደምን አላችሁ? ቅመሞች እያላችሁበት ሰላማችሁ ይብዛ። ኢድ እየደረሰ ነው። የአረፋ ኢድ ይሄ ምን ይመስላችኋል? እንግዲህ ታውቁታላችሁ ኮ እንትን ያስቀምጡ ኢድ ሲመጣ እንግዲህ ሽርንጉድ ይበዛል ማለት ነው። በየቤቱ ሁሉም በየቀድሮ በየአቅሙ ማለት ነው። እኔም እንግዲህ ከቤተሰብ ጋር ለማሳለፍ እንትን እያልኩ ነው ማለት ነው። ቀሪቦ ልናደረግ ነው። እዚህ ደግሞ ምንድን ነው የሚባለው? ይሄ ደግሞ ምንድን ነው ብቅል? ይባላል እንግዲህ፣ ቶሎ እንዲፈላ ማለት ነው። እንግዲህ ወደ መቁላት ልሄድ ነው። ደቃቅሜ ጨረስኩኝ አፈሩን ጨለመ ጨለመ ጨለመ ጨለመ ገብስ ልንቆላ ነው አሁን ማለት ነው። ገብሳችን እንቆላ ላና

የባለፈው ትንሽ ጥሬ የነበረ የአሁኑ ደህና ነው፣ አረረ የሚባል አይደለም። በዚህም መልኩ ቆልቼ ጨርሻለሁ ማለት ነው። በረድ እስከሚል ትንሽ ጠብቀውና ከብረ ምጣዱ ላይ አንስቼ እንግዲህ ወደሚቀጥለው ስራ አሄዳለሁኝ። በደንብም ማረር የለበትም። ይኸው እንደምታዩት መካከለኛ ነው፣ አላረረም፣ ጥሬም አይደለም። ብረት ድስት ላይ ጨመርኩት ማለት ነው። ያው የፈለ ውሀ ያስፈልገኛል። ያንን የፈለ ውሀ ብረት ድስቱ ላይ እጨምራለሁኝ። ያው መብሰል አለበት፣ ደግሞ በደንብ መብሰል አለበት። ለምን የራሱን ጣዕም እንዳወጣ ማለት ነው። ከተን ፈቀፈቀ በኋላ እንደዚህ አያችሁት አይደለ? እንደዚህ ፍቅ ካለ በኋላ እናየውና መብሰሉን አይተን በጣም ብስል ካለ በኋላ ያው ወደ ማጥለሊያ ላይ እንወስደውና እናጠለዋለን። ወቅቱ ስለመሸ ቀጣይ ቪዲዮ አልቀረጽኩም። ሶስት ቀን መፍላት አለበት በደንብ ማለት ሲሉ ሲሉኝ ወደፈ